ጤና ይስጥልን፣ ፋና ፖድካስት ተከታታዮች። የዛሬ ፋና ፖድካስት የጉብኝት ፕሮግራማችን በአዲስ ዓለም አቀፍ ኮንቬንሽን የተከፈተውን የኢትዮጵያ ቴክኖሎጂ ኤክስፖ 2025ን እናስጎበኛቸዋለን። በማዕከሉ በተለያዩ ፈጠራ ባለሙያዎች የቀረቡትን የቴክኖሎጂ ውጤቶችን እናስጎበኛቸዋለን። አብራችሁን ቆዩ። ተሳሌ ተስፋው እባላለሁ። በቀለሚላ ቴክኖሎጂስ የማርኬቲንግ እና ኮሚኒኬሽን ዳይሬክተር ነኝ። ድርጅታችን በ2012 መጨረሻ ላይ ነው የተመሰረተው በዋነኝነት የሶፍትዌር ካምፓኒ ነው እና ሶፍትዌሮች ነው የሚያበለጽገው። እነዚህ ሶፍትዌሮች ለተለያዩ ሴክተሮች ያበለጽጋል በዋነኝነት እዚህ ይዘን የመጣ ነው በትምህርት ዘርፍ ላይ ያለውን ምርታችንን ነው በዚህ ፕሮግራም ላይ ይዘን የመጣ ነው። የኤግዛም ማኔጅመንት ኤን ኮሬሽን ሲስተም ወይም ኢማክስ የምንለውን ነው እስካሁን ድረስ ላለፉት ሶስት ዓመታት ለ11 ክልሎች ለስምንተኛ ክፍልና ለስድስተኛ ክፍል ለሚኒስትሪ ማኔጅ የሚያደረጉበት ኤግዛማቸው ማኔጅ የሚያደረጉበት ሲስተም ደቨሎፕ አድርገን ተግባር ላይ ውሏል። ይሄም ተማሪዎችን ለፈተና ከመመዝገብ ጀምሮ እስከ አድሚሽን ካርድ ጀነሬት የማድረግ ፈተናቸውን ተፈትነው ውጤት የማረም ፈተና የማረም ውጤት የመተንተን እንዲሁም ውጤታቸውን ሪሊዝ የማድረግ ሰርቲፊኬት ጀነሬት እስከ ማድረግ ድረስ ያለውን ስራ የሚሰራው በዚህ ነው። ይሄንን ፕላትፎርም የተለያዩ ትምህርት ቢሮዎች እንደ ሶፍትዌር አዝ ሰርቪስ ወይም ሶፍትዌሩን እንደ አገልግሎት ይጠቀሙ ሙሉ ለሙሉ በእነሱ ስር ሆኖ ማኔጅ የሚያደርጉበት ሲስተም ነው። እስካሁን ድረስ እንግዲህ በርካታ አመታት ሀገራችን የተለያዩ የፈተና ሂደቶችን የምታስሄድበት ጊዜ ከውጭ በሚመጡ ሲስተሞች ነበር የምትጠቀመው። ከዛም ባለፈ ደግሞ ኮንቬንሽናሊ በእጅ ወይም ማንዋል ነበር የምትጠቀመው። በተለይ በተለይ ከውጭ የሚመጣው ሲስተም ለተለያዩ ወጪዎች ዳረገን ነበር በተለይ የሃርድ ከረንሲ ጥረት ባለበት ሀገር ውስጥ በርካታ ፓውንዶች ወደ ውጭ የሚመጡ የሚሄዱበት አጋጣሚ ነበረ። ሰው ከዛ የሚመጡ ነገሮች ሙሉ ለሙሉ እዚህ ሀገር ውስጥ በመተካት ከውጭ የሚመጣ ነገር እንዳይኖር አድርገናል ማለት ነው። ከዚህ በተጨማሪ እንግዲህ የዳታ ፕራይቬሲ ጉዳይ አለ። ሀገራችን ውስጥ ሙሉ ለሙሉ ከስክራች ጀምሮ ዴቨሎፕ የተደረገ ሶፍትዌር ከመሆኑ አንጻር የዳታ ፕራይቬሲ ጉዳይ ችግር እንደሌለበት ማረጋገጥ አንደኛው ነው። ከዚህ በተጨማሪ ውጤት የሚተነተንበትና ውጤት የሚለቀቅበት ጊዜ በጣም ረጅም ጊዜ እንደሆነ ይታወቃል። ሶስት ወር ሁለት ወር መውሰድ የተለመደ ነው። ይሄ ሲስተም ግን አገልግሎት ከገባ በኋላ ውጤት ከ15 ቀን ባልበለጠ ጊዜ ውስጥ ተማሪዎች ውጤታቸውን ያያሉ፣ ይመዘገባሉ። በሚጠበቀው የትምህርት ካላንደር ጊዜ ተማሪዎች ተመዝግበው ትምህርታቸውን የሚያስሄዱበት ነባራዊ ሁኔታ እንዳለ ማረጋገጥ ችለናል ማለት ነው። ከዚህ በተጨማሪ እንግዲህ እስካሁን ይሄ የፔፐር ፔንስል ቤዝድ የሚባለው በወረቀትን መሰረት ተደርጎ ኤግዛም ሲካሄድ የነበረውን ነው። አሁን ደግሞ ወቅቱ ወደ ኦንላይን የኤግዛም ሲስተም እየመጣ ስለሆነ ፉሊ ደዲኬትድ የሆነ ሙሉ ለሙሉ በአንድ ጊዜ በርካታ ሚሊየን ተማሪዎችን የሚያስተናግድ የኦንላይን ኤግዛም ማኔጅመንት ሲስተም ዴቨሎፕ አድርገን አሁን የቴስቲንግ ወይም የሙከራ ላይ ነው ያለነው ማለት ነው። በኦንላይን ሲስተም የምናካሄደው ነው። ይሄ በኦንላይን ፈተና የምናካሄደው ነው። ሙሉ ለሙሉ ከምንም አይነት ነገር ንክኪ ያልሆነ ሲስተም ነው። በሚሊዮን የሚቆጠሩ ተማሪዎች አት ታይም ገብተው ፈተና የሚፈተኑበት ሁኔታ ነው ያለው። እያንዳንዱ ሂደት የራሱ የሆነ ባካፕ አለው። ሰው ከተማሪው ጀምሮ እስከ ኢንቪጅሌተሩ እስከ ሱፐርቫይዘሩ፣ ትምህርት ቢሮ ከዛም ባለፈ ትምህርት ሚኒስቴር በተዋረድ በሚሰጣቸው ፕሪቪሌጅ ክትትል የሚያደርጉበት እና ላይቭ እያንዳንዱን ነገር የሚከታተሉበት የተለየ የሕግ ጥሰት ካለም ከዚህ ስክሪን ማንም ሰው ከወጣ ኖቲፋይ የሚያደርግና እርምጃ የምንወስድበት ነባራዊ ሁኔታ ነው ያለው ማለት ነው። ሶ ይሄንን ለማድረግ እንግዲህ በሀገር ውስጥ የተለያዩ ሶፍትዌሮች በሚለሙበት ሰዓት እውቅና የሚሰጠውና የደህንነታቸውን የሚያረጋግጠው ኢንሳ ነው። ሰው ኢንሳ በተለያየ ጊዜ እነዚህ ሰርቲፊኬሽኖች እሹ ያደረግልናል ማለት ነው። እንጠይቃለን፣ ሲስተሞቻችን እናስፈትሻለን። ሰው እነዚህ ሰርቲፊኬቶች ኢንሳ እሹ ያደረገልንና እነዚህ ሲስተሞች ስራ ላይ ቢውሉ ጤንነታቸው የተረጋገጠ ነው ብሎ ያረጋገጠልንና ይሄም የኦንላይን ሲስተም ወደ ስራ ቢገባ ጥሩ ነው ብሎ ሪኮመንድ ያደረገው። እስካሁንም ስንሰራቸው የነበሩ ፕሮዳክቶች በሙሉ በኢንሳ ፍተሻ ያለፉ ናቸው ማለት ነው። እንግዲህ እዚህ ኤክስፖ ላይ ከመምጣት ጋር ተያይዞ በርካታ የሶፍትዌር ካምፓኒዎች እና ቴክኖሎጂ ላይ የተሰማሩ ካምፓኒዎች አሉ። ሰው እነሱ ጋር ስንገናኝ ልምድ እንቀስማለን፣ ልምድ እናጋራለን። ከዛ በተጨማሪ የተለያዩ ሀሳቦችን ሊፈቱ የሚገቡ የማህበረሰብ ችግሮችን እናያለን እና የፈቱበትን መንገድ እናያለን። እኛ ደግሞ በተለየ መንገድ ምን ይዘን መምጣት እንችላለን፣ ምን መፍታት እንችላለን የሚለውን ልምድ የምናገኝበት አጋጣሚ ሆኖ አግኝተነዋል። ከዛ በተጨማሪ እንግዲህ የእኛ ደንበኞች በዋነኝነት መንግስት ተቋማት ናቸው ፓርቲኩላርሊ በቢሮ ደረጃ ና በሀገር አቀፍ ደረጃ ያለው የመንግስት ተቋማት ናቸው። እስካሁን ድረስ ያሉት ሰው ፕሮዳክቶቻችንን እያዩ ተጨማሪ ፕሮዳክቶቻችን ይዘን የመጣነውን ነገር እያዩ ተጨማሪ አገልግሎት ፍላጎቶችን እንዲያመነጩ ና ከዚህ በተጨማሪ ሌሎችም ነገሮች ካሉ ኦርደር እንዲያደረጉ እድል የሚፈጥርበት ነው እና የተሻለ እድል ይዘን መጥተናል ማለት ነው። ከዚህ ጋር ተያይዞ አክቹሊ ይዘነው ከመጣነው ፕሮዳክት በተጓዳኝ ማለት ነው የሮስተር ማኔጅመንት ሲስተም የሚባል ፕሮዳክት ዴቨሎፕ አድርገናል። አሁን ወደ አራት ክልሎች የተጠቀሙበት ነው ያሉት። በዋነኝነት ምንድን ነው ከ1950 አምሳዎቹ ጀምሮ የስድስት ሀያ ክፍል ና የስምንት ሀያ ክፍል ሚኒስትሪ ሮስተር በመጋዘን ውስጥ በተለያዩ ሸልፎች ውስጥ ታጭቆ አቧራ እየወለደበት ያለበት ነባራዊ ሁኔታ ያለው አንድ ሰው ከ20 ዓመት በፊት ሚኒስትሪ ተፈትኖ አሁን የሚኒስትሪ ካርዱን ቢፈልግ ማግኘት ቢፈልግ ለወራት ቀጠሮ ተይዞ ከተገኘ መልስ የሚሰጥበት ነባር ነው ያለው። ይሄ ካአሁን በኋላ አክትሟል። ምንድነው ያደረግነው ከኤግዛም ማኔጅመንት ኤንድ ኮሬክሽን ሲስተም ከሚባለው ፕሮዳክቶች ጋር ኢንተግሬት አድርገን ሙሉ ለሙሉ ዲጂታይዝ አድርገ ነው። ማንም ሰው ያንን አገልግሎት መፈለግ ቢፈልግና ቢሄድ ሙሉ ለሙሉ በደቂቃዎች ውስጥ ተስተናግዶ የሚመጣበትን አጋጣሚ ይፈጥረናል። ስሜ ተመስገን መንግስቱ ተመሪ፣ ሶፍትዌር ማልማትና ኔትወርክ ኢንስታሌሽን ከፒኤልሲ ነው የመጣ ነው። ስለዚህ ይሄ ድርጅቱ የሰራው ከጉኑኖ ከተማ ስማርት ዲጂታል ስማርት ሲቲ በሚለው ፕሮጀክት የተለያዩ ሶፍትዌሮችን ወይም ካንትባ ስር ያሉ እያንዳንዱ ሰርቪሶችን ዲጂታላይዝ ለማድረግ ነው ሜይ ቢ ጉኑኖ ከተማ የምንለው ወላይታ ዞን ላይ ጉኑኖ ሀሙስ ከተማ አድሚኒስትሬሽን ወይም ሲቲ አድሚኒስትሬሽን የምንለው ነው እዛ ላይ ምን ምን አገልግሎቶችን አውቶሜት ለማድረግ የሞከር ነው ዲጂታል አይዲ ካርድ ይሄ አይዲ ካርድ ለቀበሌ ነዋሪዎች እንደ ነዋሪነት አይዲ ካርድ ነው የሚጠቅመው። ሁለተኛ የቀበሌ ነዋሪን ዲቴይል መረጃ በመመዝገብ ማን ነው እዚህ ቀበሌ ነዋሪዎች፣ ምን አይነት ፕሮፋይል አላቸው ብሎ ክላሲፋይ አርጎ አድሚኒስትሬሽን ፕሮሰስን ሳፖርት በሚያደረግ መልክ መረጃ ለመሰብሰብ ይረዳል። ሁለተኛ አንድ ደንበኛ ካንትባ ለማግኘት ሶስት አራት አምስት መጥቶ ጠብቆ ካገኘ በኋላ ደግሞ ምንድን ነው የሚፈጠረው? ይሄ ጉዳይ እኔን አይመለከተኝም፣ እዛኛው ቢሮ ሂድ ይባላል። እነኛ አይነት ችግሮች ስላሉ ደንበኛ መጠየቂያ ሲስተም ቀድመን አዘጋጅተናል። ይሄ ሲስተም ኦንላይን አንድ ሰው የራሱ የሚፈልገውን ሪኩዌስት ጽፎ ሪፖርት ያደርጋል። ደን ይሄንን ሪፖርት ይሄ ጉዳይ እኔን አይመለከተኝም፣ ይሄንን ጉዳይ ለማግኘት ነገና በማለት እዛው ሲስተም ላይ ሪያክሽን ይሰጠዋል። ደን በዛ መሰረት ወይም ኦፊስ ሚት ያደርጋል ወይም በዛ መሰረት ሌላ ቦታ የተባለበት ሴክተር መስሪያ ቤት ይሄዳል ማለት ነው። ሶስተኛ ወሳኝ ኩነት መረጃዎች በትልቅ መዝገብ ላይ ተጽፎ ሰርተፊኬት ይሰጣሉ። ግን እነኚህ ለአናሊሲስ ፕሮሰስ ዳታ ሪፖርቲንግ ለማዘጋጀት ምቹ አይደለም። ስለዚህ ያንን ዲጂታላይዝ ማድረግ ስራ ተሰርቷል። የተለያዩ ማህበራት በየጊዜው ይደራጃሉ። ማህበራት የተለያዩ አባላት ያሉበት ነው። እነኚህ ማህበራት የት ደረሱ፣ ምን ደረጃ ላይ ነው ያሉት የሚለውን እና ማን ነው አባላት፣ የት አካባቢ ነዋሪዎች ናቸው? ያንን ስክሪን ማድረግ ባርድ ኮፒ አስቸጋሪ ነው። ስለዚህ እነኚህን ስክሪን ማድረግ እና የእነሱን ዳታ ፎሎአፕ ለማድረግ የሚያስችል ሞጁል ነው። ሶስት ቀጣይ ሞጁሉ ኤምፕሎይ ማኔጅመንት ነው። እያንዳንዱ ሴክተር መስሪያ ቤት ሰራተኞች አሉ። ሰራተኞች ስፔሲፊካሊ ከነ ዲቴይላቸው በየሴክተር መስሪያ ቤት ክላስፋይ ተደርገዋሉ። ስለዚህ እነኚህ ሰራተኞች ዴታን ማኔጅ ለማድረግ የሚያስችል መጁል አለ። ቀጥሎ ማዘጋጃ ቤታዊ አገልግሎቶቹን ኦቶሜት አርገናል ወይም ዲጂታላይዝ አርገናል። እነ ማዘጋጃ ቤታዊ አገልግሎት ሊዝ ክፍያ ጋር በተገናኘ የመሬት ባለቤትነትን ይዞታ ኦነርሽፕን እና ቢ በሊዝ በሊዝ ባልሆነ በተለያየ መልክ መሬት የያዙ ባለካርታ የሆኑ ሰዎችን ድንበር የት የት ነው፣ ካሬ ምን ያህል ነው የሚለው ዲቴይል መረጃ አክሴስ ለማድረግ የሚያስችል ሞጁል አለን። በተጨማሪ መንግስት በውድ ዋጋ መዳበሪያና የተለያየ ግብዓቶቹን ለግብርና ወደ የከተሞችና ወረዳዎች ይልካል። እነኚህ ግብዓቶች በትክክል ኦዲት ባላንስ ተሰርተው በገቡበት ኦርደር ለማህበረሰቡ ዲስትሪቢዩት ማድረግ መሆን አለባቸው። ያንን ኦዲት ባላንስ ካልተሰራ ከስር ያሉት ኤክስፓየር ያደርጋሉ። ግማሾቹ ደግሞ ኦልድ ይሆናሉ እና እነኝን ማኔጅ ለማድረግ ያስችላል። ኦዲት ሴልስ ፕሮሰስን ማኔጅ ለማድረግ ያስችላል። ይሄ ፍቲ ስነ ስርዓቱ ፋይሎች ጠፍተው ቀጠሮ ጊዜያቸው እያለፈባቸው ብዙ ሰዎች ይቸገራሉ። ይህንን ፍቲ ስነ ስርዓትን ዲጂታላይዝ በማድረግ ሰዎች ፋይላቸው ዲጂታሊ ኢዚሊ ማኔጅ መደረግ ቀጠሮ ሰዓታቸው እንዲያውቁ ፋይል ቁጥራቸውን አውቆ ሲስተም ላይ አክሴስ አድርገው ለማየት ባለፈው የተሰጠው ውሳኔ ምንድን ነው የት ነው የቆመው የሚለውንም ፎሎአፕ ለማድረግ ያስችላል በተለይ በተለይ ከጃስቲስ በኩል የመንግስት ክስ ፋይሎች ብዙ ጊዜ ይጠፋሉ። እነኚህ ፋይሎች አንዴ ሲስተም ላይ ከገቡ እንዳይጠፉ፣ ከሙስና ጋር በተገናኘ ከኢኮኖሚ ጉዳዮች ጋር ከታክስ ማጭበርበር ጋር የተገናኙ ሰነዶች ይጠፋሉ። እነኚህ ሰነዶች አንዴ ክስ ይመሰረቱና ዝም ይባላሉ። አንዴ ሲስተም ላይ ከገባ ግን ሁሌ ስለምታዩ እንዳይጠፉ መከታተል ያስችላል። ይህ ፓርቲ ሞጁል ነው። እዛ በተጨማሪ ስኩል ማኔጅመንት ሲስተም አለን። በተጨማሪ አንድ የቢሮ አመራር ሰኔ ላይ እቅድ ያቀርባል። እቅድ ካቀረበ በኋላ ሶስት ወር ሪፖርት መስከረም ላይ ሲጠየቅ እሱ የሰራው ነው የሚያቀርበው እንጂ ያኔ ያቀደውን ቆጥሮ ሪፖርት ማድረግ ብዙ ጊዜ ዝግጁ አይደለም። ለምን? ሀርድ ኮፒ እቅድ ነው እዛ ቢሮ ተጥሏል። አሁን ደግሞ የሚጠየቀው ሪፖርት ስለሆነ ከዛ ጋር አያይዞ ኢቫሉዌት የሚያደረግ ቼክ እንደ ባላንስ የሚሰራ ስለሌለ ይሄ ሲስተም ያንን ቼክ እንደ ባላንስ ኢንዲቱ ኢንዲ ይሰራል። ምን አቀደህ፣ ምን ሪፖርት አቀረበ እዚህ ላይ ይሄን ሰራሉ ብሏል፣ ምን ሰርቷል የሚለውን ኦዲት ባላንስ ያደርጋል። ቆንጆ ዌብሳይቶቹን ሰርተናል። ስለዚህ እነኚህን አስራ ሁለት ሞጁሎቹን የከተማ ውስጥ ያለው መልካም አስተዳደር ችግር፣ ሙስና ስራዎች፣ ገንዘብና የሰውን ጉልበት ከመቆጠብ አንጻር ጉልህ አስተዋጽኦ ያላቸውን ሴክተሮቹን ዲጂታላይዝ አድርገናል። እነኚህ አሁን ላለው አካባቢ ከፍተኛ አስተዋጽኦ የሚሰጡ ሲስተሞች ናቸው። ይሄ ኤክስፖ ለእኛ በጣም ትልቅ ኦፖርቹኒቲ ነው። በጣም ትልቅ ኦፖርቹኒቲ ነው። በዚህ ኤክስፖ እንድንገኝ ብዙ አስተዋጽኦ አድርገው እዚህ ጋር እንድንገኝ ያደርገው የደቡብ ኢትዮጵያ ክልል በጣም እያመሰገንን ሳይንስና ቴክኖሎጂ፣ የደቡብ ኢትዮጵያ ክልል ሳይንስና ቴክኖሎጂ ይሄንን ስታርታፕ ፕሮጀክትን የኛን የራሱ ፕሮጀክት አድርጎ ከራሱ ጋር ስፖንሰር አድርጎ ይሄንን ስሎት ለኛ አመቻችቶ እዚህ ኤክስፖ ላይ እንድንገኝ አድርጓል። ይሄ ኤክስፖ ደግሞ ከአስር በላይ ድርጅቶች ጋር አታችመንት እንድንሰራ ረቶናል። አሁን የተለያዩ ሚዲያዎች መጥተው የኛን ፕሮዳክት ፕሮሞት እንዲያደርጉልን አስችሏል። ስለዚህ የተለያዩ ኦፖርቱኒቲዎችን በመፍጠሩ ኤክስፖ በጣም ውጤታማ ነው። በተጨማሪ እኛ እዚህ በመገኘታችን የተለያዩ ሰዎች የሰሩትን ቴክኖሎጂ በማየት በእኛ ላይ ምን ማሻሻል አለብን፣ ምን መጨመር አለብን የሚለውን ቢግ ለሰን አግኝተናል። ስለዚህ እነኚህ ለእኛ በጣም ውጤታማ አቺቭመንቶች ናቸው ብለን እናምናለን። ተንክ ዩ። ዶክተር ራሄል እባላለሁ የሜድራፋ ኮፋውንደር ነኝ። በዋነኝነት ይዘን የቀረብነው ፕሮዳክት ሁለት ነው፣ ሜድራፋ ዶክተርስ አፕ እና ሜድራፋ ኢንቨንተሪ ማናጅመንት ሶፍትዌር ነው። ለሜድራፋ ዶክተርስ አፕ ዲጂታሊ ፕሪስክሪፕሽኖችን መጻፍ የሚቻልበት ፕላትፎርም ነው። ስለዚህ ይህንን ለሐኪሞቻችን ነው የምንሰጠው። ሜድራፋ ኢንቨንተሪ ማኔጅመንት ደግሞ ፋርማሲዎች ኢንቨንተሪያቸውን ማነጅ የሚያደርጉበት ሲስተም ነው። ስለዚህ ኤክስፓይር የሚያደርጉ መድኃኒቶቻቸውን ትራክ የሚያደርጉበት፣ ስቶካቸውን፣ ሎ ስቶክ፣ ኦቨር ስቶክ፣ ቶፕ ሴሊንግ አይተማቸውን ማነጅ የሚያደርጉበት ሶፍትዌር ነው። ፎር ፍሪ ነው ፕሮቫይድ የምናደርገው። ሁለቱንም ከጀመርን ወደ ስምንት ወር አካባቢ ሆኖናል። ብዙ ፋርማሲዎችን መያዝ ችለናል ይሄ ኢቨንት ደግሞ ከብዙ ሴክተሮች ጋር ከብዙ ፖሲብል ፓርትነርሽፕ እና ኔትወርክ እንድናደርግ ረድቶናል። ክላይንቶቻችን ክሊኒኮች፣ ፋርማሲዎች ናቸው። ኢኒፊሽንት የሆነ አሰራር ሲኖር ወይም ደግሞ ውጤታማ የሆነ የአሰራር ሂደት ሳይኖር ሲቀር ፋርማሲዎች መድኃኒቶች ኤክስፓየሪ ያደርጉባቸዋል አጠቃቀማቸውን በብቁ መንገድ ማድረግ ሳይችሉ ሲቀሩ ብዙ ሬቭኒ ሎስ ያደርጋሉ። ከዚህ ጋር ተያይዘው የሚመጡ ኮስቶችን በመቀነስ የመድኃኒትን ኮስት እንዲቀንስ ማድረግና ፔሸንቶችን ደግሞ ታካሚዎችን ኢምፓወር ማድረግ ነው። እንዴት ነው ኢምፓወር የምናደርገው? የሜዲካል ሂስትሪያቸው ወይም የፕሪስክሪፕሽን ሂስትሪያቸው በእጃቸው እንዲኖር በማድረግ የትም ሲሄዱ አክሰስ ማድረግ የሚችሉበትን መንገድ ነው የፈጠርንላቸው። ትልቁ እቅዳችን ምንድን ነው? በኢትዮጵያ ውስጥ ያሉ ፋርማሲዎች አዲስ አበባ ውስጥም ሌላም ክልል ያሉ ፋርማሲዎች ይህንን ቱል እንዲጠቀሙ ነው። ይህንን ኢንቬንተሪ ማኔጅመንት ሶፍትዌር ተጠቅመው ኤክስፓየር የሚያደርጉ መድኃኒቶቻቸውን እንዲቀንሱ፣ ስቶክ አጀስትመንታቸውን እንዲሁም ደግሞ ሌላ ሴልስ ፋይናንሻል ሪፖርታቸውን እንዲያገኙ አሰራር ሂደታቸውን ማዘመን የሚችሉበት ቱል ስለሆነ እንዲጠቀሙ አዲስ አበባ ውስጥ ብቻ ሳይሆን በመላው ኢትዮጵያ ያሉ ፋርማሲዎች እንዲጠቀሙ ነው። ዌብሳይታችን ላይ አለ ሊንኩ እያወረዱ መጠቀም እንዲችሉ ነው። ድርጅታችን ኤክስዳይት ሲስተምስ ይባላል። ላለፉት 14 ዓመት በኤአርፒ ኤአርፒ ማለት ኢንተርፕራይዝ ሪሶርስ ፕላኒንግ፣ የተለያዩ የመንግስት ድርጅቶች፣ የግል ድርጅቶች የሚጠቀሙበት የሪሶርስ ፕላኒንጋቸው ማነጅ ማያደርግ ነው። ይህ ከ25 በላይ ሞጁሎች አሉ ፕሮዳክታችን ለምሳሌ ሁማን ሪሶርስ ማናጅመንት ሲስተም አለ። አንድ ድርጅት የራሱ እያንዳንዱ ሰራተኛ ከቅጥር ጀምሮ ጀምሮ እስከ ሪታይርመንት ወይም ጥሮታ እስከሚወጣ ድረስ ማናጅ የምናደርግበት ኢንተርፌስ ነው። ወይም ደግሞ የሁማን ሪሶርስ የሚቀጥለው ፔሮል ፋይናንስ ማናጅመንት ብንሄድ አሁን እንደምናውቀው ፒሽትሪ የተለያዩ ፕሮዳክቶች ይጠቀማሉ ድርጅቶች። ይህ አውቶሜት ሆኖ ኢንተግሬትድ ሆኖ ከፔሮላቸው ማን ፓወራቸው ከንብረታቸው ተያይዘው ኢንቴግሬትድ ሆኖ እያንዳንዱ ሚሰራላቸው ነው። ሌላ የምናየው በጀት ፕሮጀክት ማናጅመንት፣ ሄልዝ ማናጅመንት ኢንሹራንስ፣ የአንድ ድርጅት የኢንሹራንስ ሲስተሙ ማነጅ የምናደረግበት ነው። ድርጅቶች አውቶሜት አድርገው ሲስተማቸው ከፔፐር እየወጡ አውቶሜት አድርገው ሪል ዳታ እንዲያገኙ ነው። ኤክሲድ ላለፉ 14 ዓመት ሲሰራ ይህ ፕሮዳክት ላይ ሎካሊ ዲቨሎፕ ነው፣ ለካስተመሮቻችን እንዲጠቀምበት አገር በቀል የበለጸገ ፕሮዳክት ነው። ካስተመሮች ከ50 60 የሚያክሉ ሳክሰስፉል የሆኑ ፕሮጀክቶች አሉ። እነዚህ ካስተመሮች ሩቲን ላይ አንዋል ፕላናቸው፣ ፋይናንሻል ሲስተማቸው፣ ማን ፓወራቸው፣ ደሞዛቸው የሚከፍሉበት በዚህ ሲስተም ተጠቅመው ነው። እዚህ ኤክስፖ ላይ ስንሳተፍ እንደምታውቁት ሶፍትዌር ላይ አንድ ጊዜ አምርተ የምትሸጠው ነገር አይደለም። አመታት የሚፈጅ አምስት ሶስት ዓመት እንደ ትልቅ ፋክትሪ እንደ መገንባት ነው እና ያ ሲበለጽግ የነበረው ለአምስት ስድስት ዓመታት ለ14 ዓመት ላይ ዲቨሎፕ እየሆነ ኢምፕሩቭ እየሆነ የነበረ ፕሮዳክቱ ዝም ብለ በአንድ ያስተዋውቀ ወይም ሪል ፕሮዳክቱ አውቆ ነው ካስተመሩ መግዛት ያለበት። ምክንያቱም ይሄ ማለት ለአመታት የሚሰራ ፕሮጀክትና ካስተምሮቹ በደንብ ሊጠቀምበት የሚገባ ሪል ልነቱ ምን ይመስላል፣ ዲፕሊ አስተውሎ የሚገዙት ፕሮዳክት ነው። ያ ነገር ደግሞ እንደዚህ ፕላትፎርም ላይ ሲፈጠሩ ነው። ቴክኖሎጂ ላይ አገሩ ላይ ምን አይነት ምርት አለ፣ የሀገር ምርትስ በምን መልክ መጠቀም እንችላለን፣ ምን ይመስላል ዲፕሊ ብሎ ምን ምን ካስተመሮች ሰርቷል፣ ኦን ግራውንድስ እንዴት ሰራ የሚለው የሳክሰስ ሂስትሪው እንድናሳውቅና ተጠቃሚው ከተለያዩ ካምፓኒ የመንግስት የግል ድርጅቶች ሲመጡ እዚህ ላይ አይተው ትክክለኛ ፕሮዳክት፣ የተሻለ ፕሮዳክት ሲስተማቸው ወይም ደግሞ አሰራራቸው እንዴት ማዘመን ይችላሉ። አሁን ሙሉ በሙሉ አለም ወደ ዲጂታላይዜሽን እየሄደ ነው። ወደዛ ሲሄዱ በምን መልክ ሊታገዙ ይችላሉ? ምን ሊጠቅማቸው ይችላል? እኛ ጋር ያሉ ፕሮዳክትስ ምንድን ነው? ኦን ግራውንድስ በምን መልክ ሰርተናል የሚለው ኦን ግራውንድ ያለው ፋክት እንዲረዱ ያደርጋል። እንደ ኤክሲድ አሁን ያለው ርች የሆነ ፕሮዳክታችን ኢትዮጵያ ላይ በደንብ ተጠቅመንበት አፍሪካ ላይም ቀደም እንዳልነው በልክ ኤክስፖርት እንደምናደርገው ፕሮዳክት ኤክስፖርት ሆነ የተለያየ አፍሪካ ሀገር ተጠቅመንበት በአፍሪካ ላይ ሞዴል ኤአርፒ የሆንና ቤስት ፕሮዳክት አገሪቷ ሆን የምታደርገው የራሷ ፕሮድ ሆና ኢትዮጵያ ላይ የተመረተ ፕሮዳክት ብላ የምትሸጥበት ኢንተርፕራይዝ ሪሶርስ ፕላኒንግ ይኖራል ብለን ነው የምናስበው በአጭር ጊዜ በጭር አመታት አፍሪካ ላይ ዶሚኔት ያደረገ ፕሮዳክት ይሆናል ብለን በእርግጠኝነት እንተማመናለን። ኦን ግራውንድም በደም እንሰራለን። ስለዚህ እንደ ኮንቲኔንትም ልክ ከአሜሪካ ከዩሮፕ እንደሚባለው የተለያዩ ሀገሮችም ፕሮድ ሆና ኦን አርጋ በራስዋ ልጆች የተመረተ ምርት እንደምትሸጥ እርግጠኛ ሆነን ለማቅረብ እንወዳለን። ስሜ ሳሙኤል ዘነበ ነው። ከመድኒታይት ሶሉሽን ነው የመጣሁት። ካምፓኒያችን መድኒታይት ሶሉሽን ይባላል። በሜዲካል ዳይሬክተሪ ነው የሚተዳደረው ሶ የኛ ፕሮዳክት የኛ ሰርቪስ የምንሰጣቸው ሆስፒታሎች፣ ዳያግኖስቲክ ሴንተሮች እና ፋርማሲዎችን አጠቃለ የያዘ ፕላትፎርም ነው። ኮል ሴንተር አለን፣ አፕሊኬሽንም አለን ፕሌይ ስቶር ላይ መድኃኒት ብለው ሰርች ቢያረጉት ያገኙታል። የምንሰጣቸው ሰርቪሶቻችን ቡክ ማድረግ የታመመው የት መሄድ እንዳለባቸው፣ ምን ትሪትመንት ማድረግ እንዳለባቸው፣ የት ሆስፒታልስ መሄድ እንዳለባቸው ከኮል ሴንተሮቻችን ማወቅ ይችላሉ። ኮል ሴንተሮቻችን እንዳለ ዶክተሮች ናቸው። ከዶክተሮቻችን መረጃ ማግኘት ይችላሉ። የት ሆስፒታል እንዳሉ የት ሆስፒታል መሄድ እንዳለባቸው። በእኛ ስር በኛ ፕላትፎርም ላይ ከ15 በላይ የሚሆኑ ሆስፒታሎች አሉ። ከ9 በላይ የሚሆኑ ዳግኖ ሴንተሮች ላቦራቶሪዎች አሉ። ፋርማሲዎች ደግሞ ከ16 የሚሆኑ ፋርማሲዎች አሉ። እነዚህ የተነሳ አለ። ከሆስፒታሎች ጋር ቡኪንግ እና አፖይንትመንት ነው የምንሰራው። ከዳግኖ ሴንተሮች ጋር ደግሞ ላቦራቶሪ እንሰራለን እንሰጣለን። የሚሰጡትን ሰርቪሶቻቸውን የላቦራቶሪ አይነቶቻቸውን ኤቭሪቲንግ ላቦራቶሪ የሚሰጡትን ሰርቪሶች በእኛ በኩል ያገኙታል። በኮል ሴንተሮቻቸው ምን ምን ሰርቪስ እንደሚሰጡ ምን አይነት ላቦራቶሪ እንደሚፈልጉም ማወቅ ይችላሉ። ፋርማሲዎቻችንም ደግሞ ለምሳሌ አንድ ፔሽንት ወይንም አስተማሚ ሊኖር ይችላል። ያ አስተማሚ ግን ዶክተሩ መድኃኒት ነው የሚጽፍለት። መድኃኒት ከጻፈለት በኋላ ግን ያንን ሜዲኬሽን የት ፋርማሲ ይሁን አቅራቢያዊ ይሁን ሩቅ ይሁን አክሱም ፋርማሲ ይሁን ግሸን ፋርማሲ አያቆ፣ እኛው ፕላትፎርም ላይ ከ16 በላይ የሚሆኑ ፋርማሲዎች አሉ። ከ16 ፋርማሲዎች በላይ የሆኑ ፋርማሲዎች ደግሞ ከአስር በላይ ከአስር ሺህ ሜዲኬሽን በላይ ስቶር ያለበት ፋርማሲዎች ናቸው። እኛ ፕላትፎርም ላይ እንዲገቡ የምናደርገው እነዚህ ፋርማሲዎቻችን፣ ከኛ ጋር ባለው አግሪመንት የተነሳ ዲስካውንትም የሚሰጡን አሉ። በእኛም መሰረት ዲስካውንት ሰተናቸው ዲሊቨር የምናደርግላቸው ፔሸንቶች፣ ከስተመሮች አሉ። ሲያዙን በአፕሊኬሽን አለን፣ ቴሌግራም ቦት አለን። ፕሪስክሪፕሽኑን ቦቱን አፕሎድ ያደረጉትና ቦቱ ላይ አፕሎድ ያደረጉትና ክፍያውን እናገራለን። ኮንፈርሜሽን አለን። እዛ ላይ ኮንፈርም ካረጉ በኋላ ፔመንቱን ከፈጸሙ በኋላ ዲሊቨር እናደርግላቸዋለን ማለት ነው። ማንኛውም ሰው በመድኃኒት እጦት ወይም መድኃኒት አቶ ሳይሆን ፈልጎ ማግኘት ያልቻለ ብዙ ሰው አለ እዛ ሰው ጋር ተደራሽ መሆን ነው እኛ እቅዳችንም። ህክምናውን የማያገኝ በጣም ብዙ ሰው አለ። የት መታከም እንዳለበት ማያውቅ ማየሆን ሆስፒታል እየሄደ የሚሞትም አለ። ከሆስፒታል ርቀት የተነሳ አምቡላንስ እያለው እንዳለው እያላወቁ ብዙ ታማሚዎች አሉ፣ ከስተመሮች አሉ። እነሱ ጋር መድረስ እንፈልጋለን። አድማጭ ተመልካቾቻችን፣ የኢትዮጵያ ቴክኖሎጂ ኤክስፖን የተመለከተ ዳሰሳ ያቀረብንበት የዛሬ ጉብኝት ፕሮግራማችን በዚሁ ተጠናቋል። ሰላም ቆዩ።